እንጂ አንተ የሰጠኝ ብር እኮ ለቁርስ መቢያ እንኳን አይሆንም በጣም ጥሩ ይኸውልሽ በቃ ጨምርልሻለሁ አሁን ከዚህ አካባቢ ውልቅ አልልም አንቺ ሴት መሞት ፈልገሻል እንዲ አሁን እሱን ተሆና ለሶስት ቀን ብቻ ቤት ታስገባኛለ ጉድጓድ ግቢ ምርጫው እንግዲህ አንተ ነው በጸባይ ስልክ እምቢ ብለሃል ስለዚህ ስለዚህ ምን እንደዛ ቋቅ እስኪልኝ ስሟን የሰማውትን ጽናት በአካል አገኛታለሁ ማለት ነው አታረግ በቃ እንደቀላል ነገር ሶስት ቀን ቤት ብቆይ ነው ምን ይነካል? ሽራይ ቆይቴ ደህብኝ ነው። ቆይ ምን ሆነህ ነው? ቆይ አንተ ማን ስለሆንክ ነው እኔ እንደዚህ የምታስበኝ? ዲዮልስ እንደው ምንም ስላላደረግኩ ልታመሰግኝ ነው የሚገባው። እሺ ጥሩ። እኔ ኒና ማን እንደው እንኳ አታውቅኝም ማለት ነው። ይቅርታ ግን ማነሽ? ኒና አባላለሁ። ጽናት ጽናት ይቅርታ ድንገት ሳታስቡት ጥቁር እንግዳ መጣባቸው፣ አይደል? አረ፣ እንደዛ አይደለም መጣ። ማታ ምንድን ነው የተፈጠረው? ጥይ፣ ስለ ማታ አትጠይቂ። ምን ማለት ነው ኪራ? እኔ ስጠፋ ምን ያህል እንደምጨነቅ አታቅም። እንዳስጨነቅኩሽ እኮ ይገባኛል፣ ግን በቃ እናቴ ከአቅሜ በላይ ሆነብኝ ነው። እሺ ይሁን፣ ዋናው በሰላም መመለስ ነው። እሺ ወጤ እኔ የምልሽ ይቺ ሳሎን ያለችው ልጅ ለሶስት ቀን እዚህ መቆየት አይቀር፣ የሚደብርሻል እንዴ? ለምን ይደብረኛል? እንግዳ በረከት እኮ ነው። እሱ እሷ ግን ግን... ምን አንቺ ሴት ደሜን አታፊው፣ እሻውና ምን አድርጊ ነው የምትለኝ? ድምጽሽን ቀንሽ ፅናት፣ እንዳትሰማ። በእናትህ በትዕዛዝ ያሰራኝ ሮቦት እኮ አይደለሁም፣ ሁሉንም ትዕዛዝ ከአንተ የምቀበለው አረባክሽ ቤት እኮ ነው ያለሽው። በእኔ ትእዛዝ ስር ነሽ የምትኖሪው። ስማ እኔ እኮ አንተን ላስፈራራቱ ህይወትህን ልበጥበጥ አላልኩም። ከዚህ በላይ መበጥበጥ ለአንቺ እንዴት ነው እባክሽ? የምርህና እኔ ከሚያናድዱኝ ሰዎች ልጥፋ፣ ከሚፈልጉኝ ሰዎች ልጥፋ፣ እዚህ ልደበቅ ማለቱ ምንድን ነው ክፋቱ? እንደዚህ ስታወሪ እኮ በቃ ለምኜሽ የመጣሽው ነው ትመስሉ ሰላም ጤና ይስጥልኝ። ውድና የተከበራችሁ አድማጭ ተመልካች እንደምናላችሁ ባላችሁ በሰላማችሁ ይብዛልኝ። ዛሬ እንግዲህ በፅናት ድራማ በክፍል ሰማንያ መተናል ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ኪራ ከሞቀ መኝታው ላይ በቅዱስ በኩል እንግዲህ በቅዱስ ስልክ ስልክ ተደውሎለት እንግዲህ ወደ አላሰብበት ነገር እና ይሆናል ብሎ ወዳልጠበቀበት ነገር ውስጥ እንግዲህ ገብቶ ራሱን አግኝቷል ማለት ነው። በጣም ነው የሚያሳዝነው። ነው ውድና የተከበራችሁ አድማጭ ተመልካች ለዚህ ቻናል አዲስ ሆናችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደውል ምልክቱን ደግሞ በማጥቆር ቤተሰብ ሆኑ ነባር ቤተሰቦቼ ላይክ፣ ሼር አይረሳ ማለት ነው። እናም እንግዲህ ቅዱስ መጠጥ ቤት ነበረ ማለት ነው። ቅዱስ በባህሪው መጠጥን የተላመደ እና መስከርን የማያቅ ሰው ነው። እናም እንግዲህ ከአንዲት ሴት ጋር ያወራል ማለት ነው። እሱም እንግዲህ ባክሽን ከኔራቂ ራቅ እያለ እንግዲህ በጣም መለጠፍ የምታበዛ ሴት ነችና ኒና ትባላለች። ጽና ድራማ ላይ ተቀላቅላ እንግዲህ ተመልክተናታል ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ከቅዱስ ጋር እያወሩ እና እየተነጋገሩ ነበረ። እሱ ቅዱስ እንግዲህ ኒናን ማራቅ ይፈልጋል ከራሱ። እሷ ግን ተለጠፈችበት። በጣም በሚያሳዝን ሁኔታ እንግዲህ ኒና ተልኮ ያላት ነው የሚመስለኝ። ብቻዋን እና ዝም ብላ የተቀነባበረ ነገር አይመስለኝም። የሆነ ተልኮ ነገር አላት ኪራጋ እንዴት መድረስ እንዳለባት። እናም እንግዲህ ስልክ ልደውል በማለት እንግዲህ ወደ የቅዱስን ስልክ ትቀበላለች ማለት ነው ቅዱስም እንግዲህ ስልኩን ሰጥቷት ነበረ። እሷ የደወለችው ለኪራ ነበረ። እናም እንግዲህ ለኪራም ስትደውልለት ከመኝታው እንግዲህ ከሞቀ አልጋው ላይ ተነስቶ ነበር። ስልኩን ሲያወራ የነበረው ቅዱስ ከሰው ጋር እንደተጣላ እንግዲህ ስትነግረው፣ እጅጉን በጣም የደነገጠና ኪራ እንግዲህ ከመኝታው ተነስቶ ጽናትም እኔም ልምጣ ልከተልክ እያለችው ነው። አንቺ አርፈሽ ተኚ፣ እኔ ከሄድኩኝ በቃል በማለት እናም እንግዲህ ኪራዬ አደራህን ቃል ግባልኝ፣ ከማንም ጋር እንዳትጣላ በማለት ጽናትዬ እንግዲህ ቃል አስገብታው ይሄዳል ማለት ነው። እሷም ከመኝታዋ ላይ ተነስታ እንግዲህ ሶፋ ሳሎን ላይ ቁጭ ብላ ስትጠብቀው ነበረ። ይህን የተመለከተውና ያየው ክብሩምም እንግዲህ የትደሆነው ኪራ ብሎም ሲጠይቃት ነበረ። እናም እንግዲህ ጽናትም ቅዱስ ከሰው ጋር እንደተጣላና ወደ ቅዱስ ጋር በቅዱስ ስልክ ተደውሎለት እንደሄደ ተነግረዋለች እንግዲህ ክብሮም ለምን ብቻውን ሄደ ለምን አልጠራኝም ወይ ልሄድ እንዴ ወይንስ ብቻ ግን እንደዛ ነገር እያሰበም ተመልክተናል እናም እንግዲህ ጽናትም እዛው ሶፋ ላይ ቁጭ ብላ ተኝታም እየጠበቀችው ነበረ እንግዲህ ክብሮም እኔ እጠብቀዋለሁ አንቺ ግቢና ተኚ ሲላትም ነበር አይ እኔ እጠብቀዋለሁ አንተ ግባና ተኛ እየተባባሉ እንግዲህ ተመልክተናል ማለት ነው። ኪራ እተባለበት ቦታ እዛ መጠጥ ቦታ ይደርሳል ማለት ነው። በጣም በሚያሳዝን ሁኔታ እንግዲህ ፍየል ከመድረሷ ቅጠል መበጠሷ የሚባል አባባል አለ። እና ኪራም እንግዲህ እዛ ከሄደ በኋላ ለቅዱስም ነግረዋለች፣ ኪራ እየመጣ እንደሆነ ለኪራ እንደደወለችለት እና ቅዱስ ብዙም ለምንድን ነው የደወልሽውም እያለም ነበረ። ወደ ኪራም ሲደውል ስልኳ አይሰራም ነበር የኪራ በዛ መሀል እንግዲህ ኪራ ተከስቷል ማለት ነው። እዛ መጠጥ ቤት ማለት ነው። ከኒና ጋር ተገናኝተዋል። በጣም በሚያሳዝን ሁኔታ ኪራ እንግዲህ በመጠጥ ጠጥቶ እንግዲህ ራሱን ስቷል ማለት ነው። ሰክሯል። እናም እንግዲህ ኒና በጣም በሚያሳዝን ሁኔታ የሆነ የተቀነባበረ ነገር ከኋላ ሰው ያላት ይመስለኛል። ይህነ ኪራ ቤት መቼም ጤነኛና ጥሩ ሰው አይመጣም። እና እንግዲህ ኒና ወደ ነኪራ ቤትም ጠቅለል ብላም ለሶስት ቀን ብላ ገብታለች እንግዲህ ሶስት ቀን ድረስ ትቀመጥ፣ ብቻ የምትቀመጥ አይመስለኝም። እነ ኪራ ቤት የሚመጣ ቤት ሰው ሁሉ እዛው ለምዶ ነው የሚቀረው። እና ነገር ግን አሁን ላይ የኪራን ህይወት በድጋሚ ወደ መበጥበጡ ላይ ይመስለኛል። ምክንያቱም ኪራ እንግዲህ ከዛ ከመጠጥ ቤት እንግዲህ ወደ መኝታ ቤት ነበረ አብረው ከኒና ጋር ያደሩት ራሱን የማቀው ክላስ እና ከማቃት ሴት ሴት ጋር ነበር ያገኘው። በጣም ደንግጦ በጣም ተሸማቆ እራሱን እስኪ ጠላው ድረስ ተመልክተናል ማለት ነው። እናም እንግዲህ ኒናም እጅጉን በጣም ደስ ተሰኝታለች። ምክንያቱም አቅራበት አስባበት ያደረገችው ነገር ነው እንግዲህ እሷ የምትለው ምንድን ነው፣ እሷን የሚያጠቋት ሰዎችና የሚፈልጓት የሚከታተሏት ሰዎች እንዳሉ ነበር ስትናገር የነበረው ብቻ ግን ወደፊት እንግዲህ ሁሉም ነገር እንዴትና በማን እንደመጣች ተልኳስ ምንድን ነው የሚባለውን ነገር ወደፊት አብረን ግልጽ ሲሆንልን እንመለከተዋለን ማለት ነው። እናም እንግዲህ ኪራ ያለው አማራጭ ብር ሰጥቶ አፏን ማዘጋት ነበር እና እሷ ግን አልፈለገችም የሱም ብር ማለት ነው። እናም እንግዲህ ስታመናጭቀውም ነበረ ይሄ ጀዝባ ደግሞ አሁን ይሄ የሰጠኝ ብር ቁርስ እንኳን መቼ ያበላኛል? እና ስትልም ተመልክተናታል። በጣም ተናዶ እንግዲህ ከቅዱስ ጋር ተደዋውሎ እንግዲህ ቅዱስን አንተ ምንድን ነው ጉድ የሰራኸኝ ብሎም ሲወቅ ሰው ነበረ። ቅዱስም እንግዲህ እኔ ምን አደረግኩኝም ሲልም ተመልክተናል። ከእሷ ጋር እኮ ነው አብሬ ያደርኩት በማለትም እንግዲህ ይናገራል። ቅዱስ ላይ ምንም አይነት ተጽዕኖ አልፈጠረበትም ስሬስኔ ሆነው እናም እንግዲህ ቅዱስ ከዚህ በፊት ተናግሯል። ቅዱስ ማለት ስሜ ነው እንጂ ቅዱስን የስራኤል ርኩስ ነው ብሏል። እናም እንግዲህ አሁን ላይ በሱ በኩል እንግዲህ በሱ ስልክ ተደውሎ ኪራ የማይሆን ቦታና ጦስ ውስጡ ገብቷል ማለት ነው። ይሄንን ነገር እንግዲህ ጽናት ከሰማች ምን ሲፈጠር ይሆን? በጣም ነው የሚያሳዝነው። እናም እንግዲህ አንዳንድ ሰዎች ሳናስባቸው በህይወታችን እንግዲህ ገብተው የሰውን ህይወት ያመረ የሰመረ ህይወታቸውን ብጥብጥብጥ የሚያደርጉ በጣም ብዙ ተንኮሎኞች ሰዎች አሉና ከእንደዛ አይነት እንግዲህ ይጠብቀን እያልኩኝ ነው። ይህንን ጽናት ድራማን ስመለከት የነበረው ስካር ደግሞ እንግዲህ እራስን አስቶ እንግዲህ ምን ያክል ምን ያክል ስህተትና ምን ያክል ህይወትን እንደሚያበላሽም ተመልክተናል ማለት ነው። በጣም ነው የሚያሳዝ ነው እናም እንግዲህ ኪራ ወደ ቤት አምርቶ ነበረ፣ ግን ሴተኛ ዳሪዋ ኒና አልተፋታችውም እና እየተከተለችው ነበረ። በሩን ከፍቶ የግቢ በር ከፍቶ ሊገባ ሲል በር ላይ ትይዘዋለች ማለት ነው። እናም እንግዲህ በጣም የደነገጠው ማየት አልፈልግም አንቺን፣ ምን ፈልገሽ ነው የሰጠሁሽ ብር አልበቃሽም እንዴ? ሂጂ ከዚህ ጥፊ ከዚህ ሰፈር ሲላትም ነበረ። እሷም እንግዲህ እኔማ እዚህ የመጣሁት ለሶስት ቀን ቤት እንድታስቀምጠኝ ነው ከዛ ውጭ ግን ፈቃደኛ ማትሆን ከሆነ ቆቅ እስኪ ላይ ድረስ ስሟ ስጠራ የሰማሁትን ጽናትን አንድ በአንድ እንግዲህ የነበረን ቆይታ ነግራት አለው ስትልም ነበረ። ጽናት የግቢውን በር ከፍታ ከነሱ ጋር ተቀላቀለች። በጣም ደንግጣለች። ምን ሆነ ነው ኪራዬ? እመጣለሁ ብለህ ሳትመጣ አደርከው በማለትም ነበረ ጥያቄዋ። እሱም በጣም ጽናትን እንድትቀርበው እንኳን አልፈለግም፣ መንካትም አልፈለግም እሷን። በጣም ባደረገው ነገር ተሸማቆና በጣም እየተጸጸተ ተመልክተናል ማለት ነው። ኪራ መቼም ሁል ጊዜ ስህተት ከመስራት ወደኋላ አይልምና ዛሬም እንግዲህ ባላሰበበት መንገድ ተንኮል እንግዲህ ተሲሮለት እንግዲህ አደጋ ላይ ወርቋል ማለት ነው። እናም እንግዲህ ትቷቸው ነበረ። ኪራ ወደ ቤት የገባው ኒናም ጽናትን ወደ ኋላ አስቀርታ ተቀጠል ብላ ነበር የገባችው። ጽናት ምን እየተካሄደ ነው ምን ጉር ነው በማለት እንግዲህ ሳሎን ተገናኙ ማለት ነው። ሳሎንም ቁጭ ብለው አንድ ላይ ጽናት እና ኒና ትውውቅ አደረጉ። ኒና እባላለሁ፣ ጽናት እባላለሁ ተባባሉ። እናም እንግዲህ ኪራ ትቷቸው ነበረ መኝታ ቤት የገባው። እናውራ እስኪ እንነጋገር ተባብለው ጽናትና ኪራ ተያይዘው ሄዱ። በሄዱበት ታይም ግን ኪራ ጽናትን በቆሸሸ እጄ መንካት አልፈልግም እንደማለት ይመስለኛል። እናም እንግዲህ ምን ሆነህ ነው እያለችም ስትጠይቀው ነበረ። ከዛም ጽናት እች ልጅ የመጣችዋ ለሶስት ቀን እኛ ቤት ለሶስት ቀን እኛ ቤት እንግዲህ ብትቆይስ መልካም ፍቃደች ከሆነ ብሎ ኪራም ሲጠይቃት ነበር። ጽናትም እንግዲህ አበረከት ነው በማለት ለምን ስቅር ይለኛል ግን፣ ማነች ከየት ነች እያለች እንግዲህ ጥያዋቂዋን ስትቀጥልም ነበረ። ውድና የተከበራችሁ አድማጭ ተመልካች እንግዲህ የጽናት ድራማ የክፍል ሰማንያ እንዲህን ነገሮች ተመልክተናል ማለት ነው። ቀጣዩስ ምን ይሆን? ጽናት ይህን ነገራቸውን ስትሰማስ፣ ኪራና ጽናት ምን ሆኑ ይሆን? ጽናት እንግዲህ ሁሌም ያው ልቧ እንደተሰበረና ፈተናዎቿ እንደበዙ ናቸው እና በጣም በሚያሳዝን ሁኔታ እንግዲህ ኪራ ከሴተኛ አዳሪ ጋር እንግዲህ አድሮ እንግዲህ እሷም እንግዲህ በዋዛ የምትለቀው አይደለችም እስከ ቤት ድረስ አብረው ምታ ተመልክተናል ማለት ነው። ውድና የተከበራችሁ አርባ ተመልካች ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ እና ላይክ፣ ሼር በማድረግ አበረታቱ ይላለው። ለዛሬ የነበርን ቆይታ ይህን ይመስል ነበር። በቀጣይ ክፍልስ ምን ይፈጠራል በጽናት እና በኪራማል የሚለውን ነገር እንዲሁም ደግሞ አሁን እንግዲህ ወደ እነሱ ጋር ወደ ተቀላቀለችው ኒና የምትባለዋስ እስኪ ምን ይፈጠራል? ምን ይሆናል የሚለውን በቀጣይ ቪዲዮ የምናየው ይሆናል ማለት ነው። እስከዛው ድረስ ቸር ሰንብቱ። ባይ ባይ።